እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የኪንግስ ኦፍ አባይ ሚዲያ መስራችና የታላቁ የኢትዮጵያ ሕዳሴ ግድብ ተሟጋች ኡስታዝ ጀማል በሽር ናቸው። ስለመጡ በድጋሚ አመሰግናለሁ። መልካም። እስቲ ብሔራዊ ጥቅምን የኢትዮጵያን ብሔራዊ ጥቅም ለማስጠበቅ እስቲ የኢትዮጵያ ታሪካዊ ጠላቶች የሚከፍቱትን የሚዲያ ዘመቻ እንዴት ነው መግታት የሚቻለው? ከሱን ጀምር እስቲ አዎ ግብጹ ዓለም ብለው በተለይ በጣም ደስ ይለኛል። ምክንያቱም አብዛኛው የአረቡ ሌሎቹ ሚዲያዎች የሚወስዱት ከግብጾቹ በመሆኑ እንጂ በራሳቸው ከኛ ጋር የሚያነካካቸው ሌላ ብዙ አጀንዳ የለም። እንደውም ቀናዎች ናቸው ለእኛ ማለት ይቻላል። ምክንያቱም ያለን ታሪክ የሚያሳየው ያንን ነው ከሌሎቹ አረቦች ጋር። ስለዚህ ግብጾች ግን ቀድመውም የነቁ ቀድመውም በተለያዩ የቅኝ ግዛት ስርዓት ውስጥ አልፈው ታሽተው የወጡ ከመሆናቸው አንጻር ቀድመው ሌሎቹ አረብ ሀገራቶች ገና ምንም አይነት የሚዲያም ይሁን ሌሎችም ነገሮች ውስጥ ሳይቀላቀሉ እነሱ ናቸው ሄደ ሁሉ ነገር ያስተካከሉላቸው። ፕላትፎርሙን ሁሉ የሰሩት እነሱ ናቸው የአረቡን ብቻም ሳይሆን የተለያዩ ሌሎችም የሌላው ቀርቶ የአሜሪካኑን የራሻውን የዶቼዌሌውን የመሳሰሉትን ሁሉ ውስጡ በመሰግሰግ ገብተው በጣም በከፍተኛ ሁኔታ ይሰራሉ። ግን ሌላ አንድ በጣም ማየት ያለብን ነገር እኔ የሚመስለኝ አንድ ሚዲያ ስሪቱ የሚመጣው መጀመሪያውኑ ከትውልድ ስሪት ነው። ራሱ አንድ ሰው የሚዲያ ባለሙያም ቢሆን ሰልጥኖም አንድ ነገር በሚያደርግበት ወቅት ግን ዋናው አስተሳሰቡ ነው። እንዴት ነው የሚያስበው፣ ስለ ውሃው እንዴት ነው የሚያስበው፣ ስለ ሌላው አገር እንዴት ነው ለሌላው ሀገር፣ አካል ያለው እይታ ምን ይመስላል የሚለውን የግብፁ ህብረተሰብ፣ ከአንቀልባ እስከ ቀብር ድረስ ምን አይነት ሀሳብ እንዲያስብ በናይል ላይ በውሃው ላይ የተሰራበት ሁኔታ አለ። የሹሩሯቸው በሴቶቹ በልጅነት ልጁን ይሄ የምትጠባውጡት የናይል ውጤት ነው እያለች ነው የምትዘፍንለት። ስለዚህ ከዛ ይጀምራል። ከዛ በኋላ ትምህርት ቤት ውስጥ አለ። የእንትናቸው የሰንደቅ ዓላማ በሚሰቅሉበት ወቅት የሚሏቸው መዝሙሮቻቸው፣ በራሱ በህገ መንግስቱ ውስጥ የተቀመጡ ነገሮች በካሪኩለም ውስጥ በደም ተሰግስገው የተቀመጡ ነገሮች፣ ድራማዎቻቸው፣ ፊልሞቻቸው፣ ሁሉ ነገሮቻቸው ኢትዮጵያን ጠላት ያደረገ ኢትዮጵያን ስጋት ያደረገ የመተባበር ሳይሆን በምንም መልኩ ቢሆን መቀማት ላይ የተመሰረተ ብቻዬን ልልማ የሚል ሲቻል በአካል ሄደው የናይልን ጫፍ ለመቆጣጠር እንደሞከሩት የጉንደት፣ የጉራ ጦርነትን በማድረግ በአካል መያዝ የሚል ነው። ያ ግን ሳይሳካ ሲቀር በእጅ አዙር የእኛ ኢትዮጵያውያን ሆነው ሲያበቁ ነገር ግን ከማዕከላዊ መንግስት በተለያየ መልኩ ባላቸው እይታዎች ያኮረፉ የመሳሰሉትን ሁሉ በማቀፍ እስከ ዛሬም ድረስ ሲቻል ራሱ ዋናውን ማዕከላዊ መንግስት መገርሰስ የሚችሉበት ሁኔታ ሲመቻቸው፣ አለበለዛ ግን ቢያንስ ተረጋግቶ ሀገሪቱ ተረጋግቶ የሚመራት የሆነ መሪ እንዳታገኝ የሚችሉትን ያህል ሲሰሩ ኖረዋል። እየሰሩም ነው። አሁንም እኔ በጣም የሚገርመኝ እንደዚህ አይነት ነገሮች ሲሰሩ ሌላ ጊዜ የምናውቀው በደህንነቶች በኩል በድብቅ ምናምን ነበር፣ ግን በይፋ ነው የሚናገሩት። ኢትዮጵያን ለማሰር የምንጠቀመው አቅጣጫ ምን መሆን አለበት፣ ከየትኛው አገር ጋር ብንተባበር የበለጠ ያዋጣናል፣ ስም እየጠሩ ከዛም በኋላ ደግሞ በአካል እያየናቸው የሶስትዮሽ የአራትዮሽ ስምምነት ለምሳሌ ዛሬ ከአብዱልፈታህ አልቡርሃን የሱዳኑ መሪ ጋር አብዱልፈታህ አልሲሲ ተገናኝተዋል። ይህንን ግንኙነት ብቻ ምናልባትም የተገናኘው ለሌላም ነገር ቢሆን ግን ሚዲያው ግን የሚያጮኸው አሁን በኢትዮጵያ በኩል ያለውን ነገር ለመመከት የሚል ነው። ሰሞኑን የሸርም ሼኹ የፈለስጢን እና የእስራኤልን ጉዳይ ተመልክቶ በጣም ብዙ የዓለም ሚዲያ የዓለም ሀገራት መሪዎች እና የተለያዩ ትላልቅ ድርጅቶች ኃላፊዎች በመጡበት የመጡበትን ጉዳይ ወደ ጎን ትተው ከውሃው ጋር በተያያዘ ሁለት አቅጣጫዎችን ሲያወሩ ሰምተናል አንደኛው ልክ ተባባሪ ለመምሰል በሞከር ነው እነሱ በጣም የሚፈልጉት መተባበር እንደሆነ በአፍሪካ ላይ ብዙ ነገር እንዳደረጉ ለምሳሌ ሰሞኑን ብቻ በዩጋንዳ ላይ የሆነች ያህል ብር እንደሚሰጡ ቃል ገብተው ነበር ብሩም ገና አልተሰጠም ከዛ ውጭ ግን ለምሳሌ በኢትዮጵያ ላይ በምንነሳበት ወቅት ኢትዮጵያ ጋር የሚያስተሳስራቸው ብዙ ነገር አለ ሃይማኖታዊ ሌላው ካልቸር የመሳሰሉ ብዙ ነገር የሚያገናኛቸው አለ ግን በግብጾች ዓለም አንድም የሚጠቀስ የሆነ ኢትዮጵያ ላይ የሰሩት ምንም አይነት የልማትም ይሁን የሌላው ቀርቶ የራሳቸው ለራሳቸው የሚጠቀሙበት የሆነም በጣም ትስስርን የሚፈጥር ግን ኢትዮጵያ ላይ አወንታዊ ነገር የሚያመጣ ይሆን ነገር ሰርተው አያውቁም። ግን ይሄ ባለበት ያውም የኢትዮጵያ የውሃ ተሳትፎ ለነሱ ሰማንያ ስድስት ነጥብ አምስት ፐርሰንት ነው ግን ዩጋንዳ ላይ ብር አውጥተናል፣ ታንዛኒያ ላይ ግድብ ገድበናል፣ ኬንያ ውስጥ እንደዚህ አድርገናል፣ ደቡብ ሱዳን ውስጥ የሆነ ሁለት ሶስት ጉድጓድ ቆፍረናል ምናምን በሚለው ብቻ የማታለያ የሚመስል የሆነ ነገር መሸንገያ የሚመስል ነገር የዓለሙን ማህበረሰብ ልክ ተባባሪ መስሎ ያሳዩና ከዛ ግን ለህብረተሰቡም ለግብፁም አይዞ እኔ ሁሌ እየታገልኩል ነው የሚል ነገር ለማሳየት ኢትዮጵያ ላይ በሚደረግብን ግፍ ምናምን ግብፅ እጇን አጣምራ ትቀመጥን? የሚል ተንኳሽ የሆነ ዛቻ የሚመስል ነገር ወርወር ያረጋሉ። ያችን ይዞ ሌሎቹ ሚዲያዎች ይህን ያራግባሉ። ኢትዮጵያ መጣንልሽ አይነት ኢትዮጵያ ጉድሽ ነው አይነት ነገር ልክ ከዚህ በፊት ሲያደርጉ የነበረው ግን ኢትዮጵያ አሁን ላይ ከዚህ በፊት ምናልባት በጣም ብዙ ነገሮች ባለመስተካከላቸው፣ ብዙ ደግሞ የህብረተሰቡም ንቃት ስላልነበረ፣ ሌላው ደግሞ እንደዚህ አይነት ትልቅ የሆነ ፕሮጀክት ደፍረን ግብ አድርሰን ስላልነበረ በፍርሃት ነው ሁልጊዜ። ኢቨን እኛ አሁን ስንወያይ የነበረው ራይዟችሁ እኛ ኤሌክትሪክ ኮለማምረቻ ብቻ ነው ምናምን ነበር ምንለው። አሁን ግን በደንብ ከያዝነውና ካየነው በኋላ ኢቨን አሳ መብላት ስንጀምር የሆነች ነገር ሐይቁን ስናየው እና የከፈተልን ይመስለኛል የሆነ ነገር እና የውይቱ አቅጣጫም ይቀየራል ያስባል። እንዴት እንንካው ይሄንን የግብጾችን የሚዲያ ዘመቻ እንዴት እንግታው? አዎ፣ ይሄንን መግታት የሚቻለው አሁንም ህብረተሰቡ በአንደኛ በዚህ አይነቱ ፕሮጀክት ተሳስሮ በሄደ ጊዜ ያመጣውን ውጤት አይቶታል። ስለዚህ እንደዛው በሚዲያውም ረገድ ደግሞ የዛ አይነት ትስስር ያስፈልጋል። ሁሉም በሚችለው ቋንቋ በሙሉ እነሱ የሚሰሩት በናይል ናይል የሚባለው ወንዝ ሲጠራ ግብፅ የሚባል ስም እንዲጠራ እስከሚያስችል ደረጃ ማንኛውም የዓለም ህብረተሰብ ስለ ናይል አንድ ሰው ሊያወራ ሲፈልግ ግብፃዊ ነህ ወይ የሚባል ጥያቄ እስኪነሳበት ድረስ አስችለዋል ማለት ነው። በጣም ሰርተውበታል። ስለዚህ አሁን ያንን መቀልበስ ነው የእኛ ስራ። ያንን መቀልበስ የምንችለው በሁለት ነገር ነው። አንድ የኢንፎርሜሽን እንትናችንን ያለንን ሁሉ ማንኛውም በዚህ ውሃ ላይ እስከ ዛሬ ድረስ የደረሰብንን ትርክት በደንብ አድርገን አሻሽለን ለህብረተሰቡ፣ ለዓለም ማህበረሰብ በሙሉ የምናሳይበት የተለያዩ ቋንቋዎችን በተለይ በመጠቀም በተለይ ደግሞ አረብኛ ምክንያቱም አብዛኛው የኢጅፕት ትርክት ለዓለም የተሰራጨው ከአረብኛ ከዛ አረብኛውን ወደ እንግሊዝኛ በመለወጥ ነው። ይሄ በጣም ሲምፕል የሆነ አካሄድ ስለሆነ ስለዚህ ኢትዮጵያ ውስጥም የአረብኛ የአስተምህሮት ሂደቶቻችን በጣም ሊታይባቸው ይገባል። እኛ የተማርንባቸው በጣም የተዳከሙ ትምህርት ቤቶች እንዴት እንደሚሻሻሉ መንግሥት ሊያስብበት ይገባል። የተለያዩ በዚህ ጉዳይ ላይ የሰለጠኑ በጣም በተለይ ሃይማኖተኞች ሆነው ግን አረብኛን ለሃይማኖት ሲሉ የተማሩ በዛው የተወሰነ ስልጠና ቢያገኙ ለኢትዮጵያ በጣም መከታ ሊሆኑ የሚችሉ በጣም አምባሳደር መሆን የሚችሉ ልክ እንደኛ እኛ ጋዜጠኝነትን አስበንበት ወይም ደግሞ የአረብኛውንም ዲፕሎማሲ በጣም እንዲህ እንሆናለን ብለን አስበን አልነበረም። ግን ቋንቋ ምን ያህል መሳሪያ እንደሆነ ተረድተን ይህንን መሳሪያ ደግሞ በአስፈላጊው ሰዓት በአስፈላጊው ቦታ ላይ መጠቀም ችለናል። ይህንን ለማድረግ በጣም ብዙ አቅም ያላቸው ኃይሎች አሉን። እነዚን ሁሉ ማሰማራት እንችላለን። የሌላው አሁን እንደዚህ የሚቀርቡ አይነት ፕሮግራሞችን በሙሉ በሰብታይትል ሊሆን ይችላል፣ በሌሎች መልኩ ሊሆን ይችላል፣ የአረቡ ዓለም በተለይ በሙሉ እንዲሰማ፣ ከዛ ውጭ ደግሞ ሌሎቹ አለማቶች በሙሉ የእኛን ሀቅ ከጥንት ጀምሮ የተሰራብንን ግፍ ማሳየት መቻል። ሌላው እንዲሁ አይነት የዜና አይነትና ኦኬዥናል የሆኑ ነገሮች ብቻ ሳይሆን የጥበብ ሂደታችንንም መቀየር መቻል አለብን። ከዚህ በፊት የነበረው አሉታ የሆነ ብቻ ስለ ዓባይ የሚነገር የነበሩ ነገሮችን አሁን ላይ ግን አሁን ግንድ ይዞ ይዞራል የሚለው ተቀልብሷል። ግንዱን ይዟል። ግን የያዘበትን ሁኔታ ማስረዳት ከዚህ በፊት ያለፍንበትን ሁኔታዎች በደንብ አስረድተን ከዚህ በኋላስ ምን መጠቀም እንችላለን የሚለው ለሕብረተሰቡ በደንብ በማሳየት ያንን ግን በተለያየ ጥበቡ እንዲያንጸባርቀው ማድረግ በግጥሙ፣ በዘፈኑ በድራማው በፊልሙ ሁሉም የበኩሉን እንዲወጣ በማድረግ የምንችለውን መስራት እንችላለን ብዬ አስባለሁ። መልካም ኡስታዝ መልካም። እንደሚታወቀው ያው ቀደም ሲል ጠቅላይ ሚኒስትር አብይ አህመድም ታላቁ የኢትዮጵያ ህዳሴ ግድብ በተመረቀበት ወቅት አጽንኦት ሰጥተው የተናገሩት ነገር ኢትዮጵያ ፍትሐዊ የጋራ ተጠቃሚነትን መርህ አድርጋ አሁንም እንደምትቀጥል አስምረውበት ነበርና እስኪ ከዲፕሎማሲ አንጻር የተከተለች ያለችው መንገድ ሌሎች እንዲጋሩት ምን ማድረግ ትችላለች? ከሱ ጋር አያይዘው ደግሞ የሀገርን ብሔራዊ ጥቅም ከማስጠበቅ አንጻር በተለይ ዲያስፖራው ኢትዮጵያዊም ሆነ ትውልደ ኢትዮጵያዊ ምን ማድረግ አለበት? አያይዘው አጠራርገው። የመጀመሪያው የኢትዮጵያ አካሄድ እስካሁን ድረስ በጣም የተሳካለት ነበረ። ለዚህም ነው በጸጥታው ምክር ቤትም ሶስት ጊዜ ግብጾች በከሰሱ ጊዜ ጉዳዩ ወደ አፍሪካ ህብረት እንዲመለስ በዛውም ደግሞ አሁን እራሱ ሰሞኑን የአሜሪካው አማካሪ በግብጽ ትናንትና በሰራ ነው አንድ ፕሮግራም ላይ ኢንተርቪው ሲያደርጓቸው ነበር እና በቻሉት መጠን የሆነች ነገር እንዲተነፍስ ለማድረግ ይሞክሩ ነበር ግን ሰውየው ኢትዮጵያም ሀቅ አላት በዚህ ጉዳይ ላይ። ያ ማለት ምን ማለት ነው? በደንብ አድርጋ ኢትዮጵያ አቋሟን ሰርታበታለች። ዲፕሎማሲው በደንብ ሰርቷል። ልክ እንደ አሜሪካው ጊዜ ሀቋን የሚነካ ነገር ሲሆን እምቢ ማለት የምትችል መሆኗን አሳይታለች። እንደገና ደግሞ ድርድሩ ጥሩ በሚሆንበት ወቅት ደግሞ እስከ መፈረም እና እስከ መስማማት እንደሄደች በ2015 ስምነት አሳይታለች። ከዛ ውጪ በ2022 ከሱዳን ጋር ምክንያቱም በቀጥታ ግድብ ለግድብ የሚመለከተው የመረጃ ልውውጥ እንደዚሁም ጉዳትም ካለ የመጀመሪያው ተጠቂም ልትሆን የምትችለው ሱዳን ስለሆነች ከሱዳን ጋር ልዩ ስምምነት በማድረግ ኢትዮጵያ ሁልጊዜም በመልካም ለመጣ ስምምነት ለማድረግ ልቧ ክፍት መሆኑን ማሳየት ችላለች። ስለዚህ በዲፕሎማሲው የሄድንበት አቅጣጫ እስካሁን ጥሩ ነው። የበለጠ ማሻሻል የሚፈልጉ ጉዳዮች ላይ ብዙ፣ አሁን ያለቀ ጉዳይ ከመሆኑ አንጻር ብዙ ላንቸገር እንችላለን ወደ ዳያስፖራው በምንመጣበት ወቅት ዳያስፖራው እስካሁን ድረስ ያሳየው ነገር በጣም የሚደነቅ ነው። የተለያየ የሃይማኖት፣ የዘር፣ የፖለቲካ ኢቭን እይታዎች ራሱ በጣም ልዩነት ባሉበት ጊዜ፣ ነገር ግን ይሄ ጉዳይ ግን የጋራ አጀንዳ ነው የሚለውን ነገር በደንብ ማወቅ ችሏል። በተለይ ደግሞ ሌሎች የእኛ ተጻራሪ ናቸው ምንላቸው አካሎች እና ተቀናቃኝ ናቸው ምንላቸው አካሎች በዚህ ጉዳይ ላይ ሳይጋጩ ያውም ከሀገር የተባረሩ ኖረው በሌሉበት ፍርድ ተፈርዶባቸው እንኳን ግን በየሚዲያው የቀረቡ ግብፅን ዲፌንድ እንዴት እንደሚያደርጉ በደንብ ታይቷል በዓለም መድረክ ላይ። ስለዚህ ኢትዮጵያ ያንን ማድረግ የሚችሉ መሆኑን ዳያስፖራ አሳይቷል። ስለዚህ አሁንም መግፋት አለበት። በተቃራኒው አሁንም በተወሰነ ደረጃ የጎንዮሽ እንትን ውስጥ እንዲገባ በጣም የሚጥሩ ኃይሎች አሉ። የዛን ግፊት ወዲያ ብሎ ይህንን የመሰለ ትልቅ ነገር መስራት እንደሚችል አምኖ ለሚቀጥሉት ነገሮች ሁሉ መዘጋጀት አለበት። ብዙ ሰዓት ተጠቀምን። እሺ የኪንግስ ኦፍ አባ ሚዲያ መስራችና ሕዳሴ ግድብ ተሟጋች ኡስታዝ ጀማል በሽር ለሰጡ ማባሪያ አመሰግናለሁ። መልካም ምሽት ይኑሉ። እኔም አመሰግናለሁ ን